ሰላም ጤና ይስጥልኝ፣ ውድ የሸገር ጆርናል ተከታታዮች። ዛሬ ህዳር 9 2018 ዓ.ም በዛሬው መረጃ ሰዓታችን ትናንት በድሬዳዋ አካባቢ በነብር ስለተበላው የአስር አመት ታዳጊ በጂንካ ስለተከሰተው አዲስ ወረርሽኝ ለምን ለህዝብ ተናገርክ ተብሎ ከስራ ስለተባረረው ዶክተር፣ ለሊት ተነስቶ የኮሪደር ችግኝን የጨፈጨፈው ግለሰብን በተመለከተ፣ የትግራይ ዲፕሎማቲክ ምክር ቤት ለአውሮፓ ህብረት ስላስገባው አዲስ ደብዳቤ፣ እነዚህንና ሌሎች ዝርዝር መረጃዎችን እናደርሳችኋለን። አብራችሁን ቆዩ። በድሬዳዋ ከተማ አስተዳደር ዙሪያ አዋሌ ቀበሬ ገበሬ ማህበር ገንደሳሊ ተብሎ በሚጠራ አካባቢ ትናንት ህዳር 8 2018 ዓ ም ንጋት ላይ በደረሰ አሳዛኝ የዱር እንስሳት ጥቃት ገዳ አብደላ የተባለ የ10 ዓመት ታዳጊ ህይወቱ ማለፉን የጸጥታ አካላት አረጋገጡ። ይህ አደጋ በአካባቢው ማህበረሰብ ላይ ከፍተኛ ድንጋጤንና ስጋት የፈጠረ ሲሆን በገጠርና በዱር አካባቢዎች እየጨመረ የመጣውን የዱር እንስሳትና የሰዎችን ግጭት አሳሳቢነት ዳግም አጉልቶ አሳይቷል። የብዬ አዋሌ ፖሊስ ማብራሪያ አዛዥ የሆኑት ኢንስፔክተር አብዱሰላም መሐመድ ለድሬ ፖሊስ ሚዲያ በሰጡት መግለጫ እንዳብራሩት ሟች ታዳጊ ገዳ አብደላ ከቤተሰቦቹ ጋር ይኖር የነበረ ሲሆን ህዳር ሰባት ከምሽቱ አስራ ሁለት ሰዓት ገደማ ከቤቱ ከወጣ በኋላ ወደ ቤተሰቦቹ አለመመለሱን ተከትሎ ወዲያውኑን የፍለጋ ስራ መጀመሩን ገልጿል። የቤተሰቡ አባላት እና የአካባቢው ማህበረሰብ በሙሉ ምሽቱን ሲያፈላልጉት ቢቆዩም ሊያገኙት አልቻሉም ነበር ያሉት ኢንስፔክተር አብዱሰላም በማግስቱ ንጋት ላይ ማለትም ህዳር 8 2018 ከንጋቱ 12 ሰዓት ገደማ የልጁን አስከሬን ነብር እየበላው አግኝተዋል። ቤተሰቦቹም ሆነ በአካባቢው የደረሱ ሰዎች ነብሩን ለማባረርና የልጁን ህይወት ለማትረፍ ከፍተኛ ጥረት ቢያደርጉም ታዳጊው ህይወቱ አልፎ ነበር በማለት የአደጋውን አሰቃቂነት አስረድተዋል። አዛዡ አክለውም አካባቢው በተፈጥሮ የነብሮች ና የሌሎች አዳኝ እንስሳት መኖሪያ በመሆኑ ከዚህ በፊትም በተደጋጋሚ ነብር በሰው ና በእንስሳቶች ላይ ጥቃት ሲያደርስ መቆየቱን አመላክተዋል። የዚህ አይነቱ ክስተት በድሬዳዋ አካባቢ በሚገኙ የገበሬ ማህበራት ውስጥ የዱር እንስሳት ማንሳት በሰዎች መኖሪያ አካባቢ ላይ ጥቃት እየጨመረ መምጣቱን የሚያሳይ ግልጽ ማሳያ ነው። የምግብ እጥረት፣ የደን መጨፍጨፍ እና የዱር እንስሳት መኖሪያዎች መቀነስ ነብሮቹ ወደ ሰዎች መኖሪያ አካባቢ እንዲጠጉ እንደሚያስገድዳቸው ይታመናል። በመሆኑም የብዬ አዋሌ ፖሊስ ጣቢያ በድጋሚ የአካባቢው ነዋሪዎች ከወትሮ የበለጠ ጥንቃቄ እንዲያደርጉ ጥብቅ መልእክት አስተላልፏል። በተለይም ደግሞ ታዳጊ ህጻናትና ልጆች ያለ አዋቂዎች ክትትል ብቻቸውን ከቤት እንዲወጡ አለማፍቀድ እንዲሁም የቤት እንስሳትና ከብቶችን በቅርብ ክትትል ስር ማዋል ለጥቃቱ ተጋላጭነት በእጅጉ ይቀንሳል በማለት ማብራሪያ ሰጥተዋል። የአካባቢውን የልማት ጽሕፈት ቤት ኃላፊዎች በበኩላቸው የነብር ጥቃት አደጋ በየጊዜው እየተባባሰ መምጣቱን አምነው ለዚህ አሳዛኝ ክስተት ዘላቂ መፍትሄ ለማምጣት ከክልሉና ከፌዴራል መንግስት ጋር በቅንጅት መስራት አስፈላጊ መሆኑን አስገንዝበዋል። ባለሙያዎቹ እንደሚሉት የጥቃቱ መንስኤ የሆኑት ችግሮችን በመሰረታዊነትና በአስቸኳይ መፍታት ካልተቻለ የነብሮቹን ጥበቃ ከማህበረሰቡ ደህንነት ጋር ማስታረቅ እጅግ ፈታኝ እንደሚሆን አስገንዝበዋል። የአካባቢው ነዋሪዎች ለፖሊስ በሰጡት አስተያየት ልጆቻቸውን ያጡ ቤተሰቦች በደረሰባቸው ከባድ ሐዘን ውስጥ እንዳሉ ገልጸው የመንግስት አካላት የነብሮችን እንቅስቃሴ በቅርብ በመከታተል አፋጣኝ መፍትሄ እንዲሰጡና ነብሮቹን ከማህበረሰቡ መኖሪያ ርቀው ወደሚገኝ ደን አካባቢ እንዲመልሱላቸው አሳስበዋል። የድሬ ከተማ ፖሊስ አስተዳደር ፖሊስ ኮሚሽን በጉዳዩ ላይ ተጨማሪ ምርመራ እያካሄደ መሆኑንና በማህበረሰቡ ላይ የደረሰውን ስጋት ለመቀነስ አስፈላጊውን ክትትል ስራ እንደሚያከናውን በመግለጽ ነዋሪዎቹ እንዲረጋጉና የጸጥታ አካላት የሚሰጧቸውን መመሪያዎች በጥንቃቄ እንዲያከብሩ ጥሪ አቅርበዋል። የጂንካ አጠቃላይ ሆስፒታል ሜዲካል ዳይሬክተር ዶክተር ቢኒያም አስራት በአካባቢው መስፋፋቱ በተገመተው የሄሞሮጂክ ፊቨር በተሰኘ ተላላፊ በሽታ ምክንያት የሰው ህይወት መጥፋቱ መረጃን ለዓለም አቀፍ መገናኛ ብዙሀን በመስጠታቸው ከኃላፊነት መነሳታቸው ተሰምቷል። ይህ እርምጃ የተወሰደው በጤና ተቋማት ውስጥ ባሉ የህዝብ ጤና ስጋቶች ላይ ግልጽነት እና የመረጃ ፍሰት ዙሪያ ከፍተኛ ውዝግብ በተቀሰቀሰበት ወቅት ነው። የዶክተር ቢኒያም አስራት ለመገናኛ ብዙሀን የሰጡት መግለጫ በበሽታው ሳቢያ ሀኪሞችን ጨምሮ ሰዎች መሞታቸውን መጥቀሳቸውን ተከትሎ የሆስፒታሉ አስተዳደር እርምጃ ወስዷል። ከሆስፒታሉ ስራ አስኪያጅ አቶ ሚስጢሩ ሀምደኪ በተጻፈ ደብዳቤ መሰረት ዶክተር ቢኒያም ከህዳር 5 2018 ጀምሮ ከህክምና ዳይሬክተርነት ኃላፊነታቸው መነሳታቸው ተነግሯል። በደብዳቤው ላይ የተባረሩበት ምክንያት ግልጽ ባይጠቀስም የመረጃ ፍሰት አሰራርን በመጣስና ያልተፈቀደ መረጃን ከመስጠት ጋራ የተያያዘ ሊሆን እንደሚችል የመንግስት ምንጮች ጠቁመዋል። የህዝብ የጤና ባለሙያዎችና የሰብአዊ መብት ተሟጋቾች በ ላቸው አንድ የህክምና ባለሙያ የህዝብን ጤና አደጋ ላይ የሚጥል መረጃን በይፋ በመናገሩ ብቻ ከስራ መባረሩ የጤና ባለሙያዎች የህዝብን ደህንነት የማረጋገጥ ግዴታቸውን በነጻነት እንዳይወጡ እንቅፋት ከመፍጠሩም አልፎ የችግሩን ስፋት ለመደበቅ የተደረገ ጥረት ሊሆን እንደሚችል ስጋታቸውን እየገለጹ ነው። በሌላ በኩል የጤና ሚኒስቴሯ ዶክተር መቅደስ ዳባ በአካባቢው የቫይረሱ መገኘቱን ካረጋገጡ በኋላ ለጉዳዩ ምላሽ ሰጥተዋል። ሚኒስቴሯ በመግለጫቸው የማርበርግ ቫይረስ የተገኘበት ከጂንካ አካባቢ ወደ ሌሎች ቦታዎች የተንቀሳቀሱ እና ከቫይረሱ ጋራ ንክኪ አላቸው የተባሉ ሰዎች እንደነበሩ አምነዋል። ሚኒስቴሯ አክለውም ከእነርሱ ጋራ ንክኪ ያላቸው ሰዎች የመለየት ስራ እየሰራን ነው፣ እስካሁን ሌላ ቦታ የተገኘ ኬዝ የለም በማለት የቫይረሱን ስርጭት በመንግስት ቁጥጥር ስር እንደሆነና ከጂንካ ውጭ ምንም አይነት አዲስ የተረጋገጠ ህመምተኛ እንደሌለ አጽንኦት ሰጥተዋል። ይህ መግለጫ መንግስት ሁኔታውን ለመቆጣጠር ከፍተኛ ጥረት እያደረገ መሆኑን የሚያመለክት ነው። ይሁን እንጂ የጤና ሚኒስቴሯ የሰጡት ማብራሪያ ተጨባጭ ሁኔታውን አይገልጽም በሚል ከጤና ባለሙያዎች ወገን ተቃውሞ ቀርቦበታል። ሚኒስቴሯ የህመሙን መስፋፋት ክብደት በመደበቅ ላይ መሆናቸውን የሚገልጹ ከባድ ክሶች እየተሰነዘሩ ሲሆን፣ በተለይም በአርሲ ዞን አስኮ ወረዳ ዋቆ ቀበሌ ላይ የማርበርግ ቫይረስ በሽታ እንደተጠቁ የተጠረጠሩ ሰዎች ሰዎች መካከል አስራ ሶስቱ መሞታቸውን የአካባቢው የጤና ባለሙያዎች ለሸገር ጆርናል አረጋግጠዋል። እነዚህ ስማቸው እንዳይገለጽ የፈለጉ የአካባቢው የጤና ባለሙያዎች እንደገለጹት የአካባቢው አመራሮች መረጃውን ካወጣችሁ ተጠያቂ ትሆናላችሁ ብለው አስፈራርተውናል በማለት ከባድ ማስጠንቀቂያ እንደተሰጣቸው አመላክተዋል። ይህ መረጃን የማፈን ሙከራ የቫይረሱን ስርጭት መቆጣጠር ላይ ከፍተኛ አሉታዊ ተጽዕኖ ሊያሳድር እንደሚችል የጤና ባለሙያዎቹ ስጋታቸውን ገልጸዋል። ከዚህም በላይ በአሁኑ ወቅት የመንግስት ወታደሮች በአርሲ ዞን አስኮ ወረዳ አካባቢ ተሰማርተው ከማርበርግ ቫይረስ ጋራ ንክኪ ያላቸው የተባሉ ሰዎችን እንዳይወጡ በመከልከል አካባቢውን በእንቅስቃሴ ገደብ ስር ማዋላቸው ተነግሯል። ይህ እርምጃ የህዝብን ጤና ለመጠበቅ በሚል ሰበብ የሚወሰድ ቢሆንም የዜጎችን መሰረታዊ የመንቀሳቀስ መብት የሚገድብ እንደሆነ የህግ ባለሙያዎች አስተያየታቸውን እየሰጡ ነው። ይህ በእንዲህ እንዳለ የዓለም የጤና ድርጅት የማርበርግ ቫይረስ ከኤቦላ ጋር ተመሳሳይ የሆነና ከፍተኛ የሞት መጠን የሚታወቅ በሽታ መሆኑን በመጥቀስ መንግስት ግልጽነትን በማስፈን መረጃዎችን በጊዜውና በትክክል ለህዝቡ ማድረስ እንዳለበት በተደጋጋሚ እያሳሰበ ነው። የጂንካ አጠቃላይ ሆስፒታል ሜዲካል ዳይሬክተር መነሳት በኢትዮጵያ የጤና ዘርፍ ውስጥ በወረርሽኝ ዙሪያ የሚሰጡ መረጃዎችን ግልጽነት ላይ ጥያቄ እንዲነሳ አድርጓል። ጋዜጠኞቹም ሆኑ የህዝብ ጤና ባለሙያዎች የህዝብን መረጃ ፍላጎት፣ የጤና ደህንነትን የመጠበቅ ግዴታቸውን በነጻነት መወጣት መቻላቸው አሁን ላይ አሳሳቢ ጉዳይ ሆኗል። የትግራይ ዲፕሎማቲክ ተቋም ምክር ቤት የተሰኘው ተቋም ኢትዮጵያ በድጋሚ ወደ አውዳሚ የትጥቅ ግጭት ለመግባት አፋፍ ላይ መሆኗን በመግለጽ ለአውሮፓ ህብረት የውጭ ጉዳይ ሚኒስቴሮች ሁሉ የማስጠንቀቂያ ደብዳቤ መላኩን አስታውቋል። ይህ እርምጃ በአገሪቱ ሰሜናዊ ክፍል የተጀመረውን ደካማ የሰላም ሂደት አደጋ ላይ የሚጥል ነው በማለት ዓለም አቀፉ ማህበረሰብ አስቸኳይ ትኩረት እንዲሰጥ ጥሪ አቅርቧል። ምክር ቤቱ በደብዳቤው ላይ በቅርብ በአፋር ክልል ቲዲኤፍ ተብሎ በሚጠራ ታጣቂ ቡድን ላይ ትንኮሳ መፈጸሙን ተከትሏል ትሎ የመንግስት ኃይሎች የድሮን ጥቃት መፈጸማቸውን በዋናነት ጠቅሷል። የትግራይ ዲፕሎማቲክ ተሟጋች ምክር ቤት ይህንን የመሰለውን ጥቃት በህዳር 2015 በኢትዮጵያ መንግስትና በትግራይ ኃይሎች መካከል የተፈረመውን የፕሪቶሪያ የሰላም ስምምነት በግልጽ የሚጥስ ተግባር ነው ሲል ይሞግታል። በግልባጩም የፕሪቶሪያ የሰላም ስምምነት የእውከት ማቆምን በግልጽ ያሰፈረ ሲሆን እንዲህ ያሉ ወታደራዊ እርምጃዎች በሚሊዮን የሚቆጠሩ ሲቪሎችን ህይወት በአደጋ ላይ ከመጣለም አልፎ በትግራይ ክልልና በሰፊው የአፍሪካ ቀንድ ውስጥ ተጨባጭ እንዲሁም አስጊ የጸጥታ ቀውስ ሊያስከትል እንደሚችል ጠቁሟል። የተፈጸመውን የድሮን ጥቃት የስምምነቱን የሰላም ማዕቀፍ መሰረት የሚንድ ነው ያለው ምክር ቤቱ ይህ ማለትም የእውቀት ማቆም መርህንና የትግራይ ሲቪሎችን ሰብአዊ ደህንነትን ማረጋገጥ የሚሉ ቁልፍ ነጥቦችን ችላ ማለት ነው ሲል አብራርቷል። ምክር ቤቱ በአውሮፓ ህብረት ስር ያሉ መንግስታት ሌላ አደጋን ለመከላከል ሲቪሎችን ከማንኛውም አይነት ጉዳት ለመጠበቅና ያለውን የሰላም ማዕቀፍ ለማስጠበቅ የፖለቲካና የኢኮኖሚ አቅ አቅማቸውን ተጠቅመው በኢትዮጵያ መንግስት ላይ ተገቢውን ጫና እንዲያደርጉ በጽኑ ጠይቋል። አውሮፓ ህብረት በታሪክ ከኢትዮጵያ ጋር የዲፕሎማሲያዊ እና የንግድ ግንኙነት ያለው ከመሆኑም በላይ ለሰሜን ኢትዮጵያ ግጭት የሰብአዊ ምላሽ ከፍተኛ ገንዘብ ድጋፍ ካደረጉት ተቋማት መካከል አንዱ ነው። በመሆኑም በሁለቱ ወገኖች ላይ ተጽዕኖ ለመፍጠር የሚያስችል ከፍተኛ ክብደትና አቅም አለው ተብሎ ይታሰባል። የምክር ቤቱ ጥያቄ የአውሮፓ ህብረት የውጭ ጉዳይ ሚኒስቴሮች በኢትዮጵያ ያለውን ሁኔታ በዋና አጀንዳቸው ስር እንዲመለከቱትና ሊፈጠር የሚችለውን ወታደራዊ ግጭት ለመከላከል በጋራ እንዲሰሩ ግፊት ማድረግ ነው። በህዳር 2015 የተፈረመው የፕሬቶራዊ ሰላም ስምምነት ለሁለት ዓመታት የዘለቀውን እና ከፍተኛ የሰብአዊ ቀውስ ባስከተለው ጦርነት ውስጥ ሰላምን ለማስፈል እንደ ዋነኛ መነሻ ታይቶ ነበረ። ሆኖም ከቅርብ ጊዜ ወዲህ በስምምነቱ አተገባበር ዙሪያ በተለይም የትጥቅ ማስፈታት የሰብአዊ እርዳታ ተደራሽነትና የወሰን ጉዳዮች ላይ ውጥረቶችና የእርስ በርስ መወነጃጀድ ሁኔታዎች ሲስተዋሉ ቆይተዋል በምክር ቤቱ ደብዳቤ ላይ የሰፈረው ማስጠንቀቂያ ቀደም ሲል በነበሩ ግጭቶች በተጎዱ ክልሎች ውስጥ ለሚኖሩ በሚሊዮኖች የሚቆጠሩ ሰዎች እጣ ፈንታ ስጋት ላይ የሚጥል በመሆኑ ለአለም አቀፉ ማህበረሰብ ከባድ ጥሪ አቅርቧል በአፋር ክልል ውስጥ ስለተከሰተው የቅርብ ጊዜ ሁኔታም ሆነ ስለ ደብዳቤው ይዘት ከኢትዮጵያ መንግስት በኩል እስካሁን ይፋዊ ምላሽ አልተሰጠም። የአውሮፓ ህብረት የውጭ ጉዳይ ሚኒስቴሮች የትግራይን ዲፕሎማቲክ ተሟጋች ምክር ቤትን ጥሪ ተቀብለው በሁኔታው ላይ የጋራ እና ወሳኝ እርምጃ ይወስዱ እንደሆነ በቅርቡ የሚታወቅ ይሆናል። የከተሞችን ውበትና የእግር መንገድን ታሳቢ በማድረግ በየአካባቢው እየተካሄደ ያለው የኮሪደር ልማት ችግኞችን ማውደሙን ተከትሎ በቤኒሻንጉል ጉምዝ ክልል በአሶሳ ከተማ አስተዳደር ወረዳ ሁለት አካባቢ በተፈጸመ የኮሪደር ችግኝ ጭፍጨፋ ወንጀል የተጠረጠረ ግለሰብ እንዲሁም ተባባሪው በፖሊስ እጅ መውደቃቸው ተሰምቷል። የጸጥታ አካላት በወቅታዊና ፈጣን የህዝብ ጥቆማ ላይ በመመርኮዝ ተጠርጣሪው ላይ እርምጃ መውሰዳቸውን ገልጸዋል። ወንጀሉ የተፈጸመው በአሶሳ ከተማ አስተዳደር ወረዳ ሁለት ቀበሌ አምስት መንግስት ማርሊን ተብሎ በሚታወቅ አካባቢ ሲሆን የኮሪደር ልማቱን ለማጎልበት የተተከሉ ችግኞችን ከፍተኛ ጉዳት ደርሶባቸዋል ተብሏል። የመንግስትና የህዝብ ሀብትን በማውደም የተጠረጠረው ግለሰብ ችግኞቹን የጨፈጨፈው ከሌሊቱ ስምንት ሰዓት አካባቢ እንደነበረ ተገልጿል። በከተማዋ ፖሊስ መምሪያ የተሰጠው መግለጫ መሰረት በማድረግ በወቅቱ ስራ ላይ የነበሩ የጸጥታ ኃይሎች በህዝቡ የተሰጠውን የአይን ምስክርነትና ፈጣን ጥቆማ መሰረት በማድረግ ከሌሊት አስር ሰዓት ጀምሮ የተጠናከረ ክትትልና ፍተሻ ሲያደርጉ ቆይቷል። ክትትሉ ከተጀመረ ከጥቂት ሰዓታት በኋላ ተጠርጣሪው ተደብቆበት በነበረው የአልጋ ቤት ውስጥ በፍተሻ ተይዟል። ተጠርጣሪው ግለሰብ ወዲያውኑ በቁጥጥር ስር ውሎ ወደ ወረዳ ሁለት ፖሊስ ጣቢያ ተወስዶ በህግ ጥላ ስር ይገኛል ተብሏል። የፖሊስ ምርመራ እንደሚያመለክተው ከዚህ ወንጀል ጋር በተያያዘ ተጠርጣሪ ወንጀሉን እንዲፈጽም ምክንያት ሆኗል ተብሎ የተጠረጠሩና የአልኮል መጠጥ ትሰጠው ነበር የተባለች የግሮሰሪ ባለቤትም ጭምር በፖሊስ ቁጥጥር ስር ውላለች። እኚህ ግለሰብ በወንጀል ተባባሪነት ወይንም የመንግስትን ንብረት ማውደምን በማበረታታት ሊከሰሱ እንደሚችሉ የፖሊስ ምንጮች ጠቁመዋል። በጉዳዩ ላይ አስተያየታቸውን የሰጡ የወረዳ ሁለት ፖሊስ አዛዥ የኮሪደር ልማት ስራ የከተማዋን ገጽታ ከመቀየርም አልፎ ለነዋሪዎች የጋራ ጥቅም የሚውል ነው። ይህም የህዝብን ሀብት የሚያወድሙ ግለሰቦች ላይ ያለ አንዳች ማቻቻል እርምጃ እንወስዳለን። ይህ እርምጃ የህዝብን ጥቁማ ምን ያህል ጠቃሚ እንደሆነ ያሳያለን ብለዋል። በተያያዘ ዜና በኮሪደር ልማት ቦታ ላይ የተተከለውን ሳር በልተዋል ተብለው በቁጥጥር ስር ውለው የነበሩ ሁለት አህዮች ባለቤታቸው ላይ የገንዘብ ቅጣት ከተወሰነ በኋላ ከእስር ተለቀዋል። አህዮቹ የኮሪደር ልማት ሳርም በመብላት ወንጀል ተከሰው ከ30 ሰዓታት በላይ እስር ላይ ቆይተውም ነበር። በጉዳዩ ላይ በማህበራዊ ሚዲያ የተለያዩ አስተያየቶች ሲሰጡ ቢቆዩም በመጨረሻም የአካባቢው አስተዳደርና የህግ አስከባሪ አካላት ጉዳዩ መርምረው አስተዳደራዊ የቅጣት ውሳኔ ላይ ደርሰዋል። ውሳኔውም የአህዮቹ ባለቤት ለእያንዳንዳቸው አህዮች አራት ሺ ብር በደምሩ 8ሺ ብር እንዲከፍል የሚያስገድድ ነው።